ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ቅዳሜ ነው። የተለያዩ ሀገራት የሊግ ውድድሮች ቀጥለው ይከናወናሉ። በእንግሊዝ ፕሪምየር ሊግ በጉጉት የምንጠብቃቸው ጨዋታዎች፣ በስፔን ፕሪሜራ ሊጋ ዋንጫ ለማንሳት የሚደረገው ትንቅንቅ ቀጣይ ክፍል የምናይበት የሳምንት መጨረሻ ቀናት ናቸው። ዛሬ በለተ ቅዳሜ በእንግሊዝ ፕሪምየር ሊግ 9 ሰዓት ከ30 ላይ ኖቲንግሃም ፎረስት ከማንቸስተር ሲቲ ጋር ጨዋታቸውን ያደርጋሉ። 12 ሰዓት ሲሆን ሶስት ጨዋታዎች አሉ። ክሪስታል ፓላስ ከኢፕስዊች ታውን፣ ሊቨርፑል ከሳውዝሃምፕተን፣ ብራይተንን ሆቭ አልቢየን ከፉልሃም ጋር የሚያደርጓቸው ጨዋታዎች ናቸው። አስራ ሁለት ሰዓት ላይ የሚጀምሩት ብሬንትፎርድ ከአስቶን ቪላ፣ ምሽት ሁለት ሰዓት ከሰላሳ እንደዚሁም የወልቭስና የኤቨርተን ጨዋታ ደግሞ አምስት ሰዓት ላይ ማታ የሚከናወን ይሆናል። ሲነጋና ነገ ሲሆን ደግሞ የፕሪሚየር ሊጉ ሁለት ሶስት ጨዋታዎች አሉ። በጣም በጉጉት የሚጠበቁት ከነዚህ ሁለት በጉጉት የሚጠበቁ ጨዋታዎች መካከል ቶተናም ሆትስፐርስ ከበርንመዝ ጋራ አስራ አንድ ሰዓት ላይ እንደዚሁም ምሽት አንድ ሰዓት ከ30 ሲሆን ማንቸስተር ዩናይትድ ከአርሰናል ጋራ ይገናኛሉ። ትልቅ ጨዋታ ይሆናል። ሁለቱ እዚህ ሀገር ላይ በጣም በርካታ ደጋፊዎች አሏቸው። አንዳቸው በሌላቸው ላይ የሚቀዳጁት የድል ውጤት ለደጋፊዎቻቸው የተለየ የደስታ ስሜትን ይፈጥራል። ነገ የማን ነው የማንቸስተር ዩናይትድ የባለሜዳው ወይስ የአርሰናል የሚለውን ለመመለስ በጉጉት የምንጠብቀው ነው። በነገራችን ላይ ነገ ጨዋታው እስኪደረግ እስከ አንድ ሰዓት ከሰላሳ ድረስ በዚህ የሁለቱ ክለቦች ጨዋታ ዙሪያ የተለያዩ መረጃዎችን በተለያዩ ሰዓታት ወደ እናንተ የምናደርስ መሆኑን መንገር እንወዳለን። ከእንግሊዝ ፕሪሚየር ሊግ በተጨማሪ ዛሬ በስፔን ፕሪሜራ ሊጋ በዋንጫ ፉክክር ውስጥ ካሉበት ክለቦች መካከል ባርሴሎና ከኦሳሱና ጋር ምሽት አምስት ሰዓት ላይ ጨዋታውን ያደርጋል። ነገ ደግሞ አትሌቲኮ ማድሪድ ከሄታፌ ጋራ በሄታፌ ሜዳ አስር ሰዓት ላይ ይጫወታሉ። ሩያል ማድሪድ የነገውን ጨዋታ የሚያደርገው አስራ ሁለት ሰዓት ከሩብ ነው፣ በሳንቲያጎ ቤርናባው ከራዮ ቫሌካኖ ጋራ ይገናኛል። የላሊጋውን ዋንጫ ለማንሳት በሶስቱ ክለቦች ማለትም በባርሴሎና፣ በአትሌቲኮ ማድሪድ ማድሪድ እና በሪያል ማድሪድ መካከል የሚደረገው ፉክክር በእያንዳንዳችን ላይ የተለየ የጉጉት ስሜትን ፈጥሯል። ባርሴሎና ከ26 ጨዋታ 57 ነጥብ አለው፣ አትሌቲኮ ማድሪድ በ56፣ ሪያል ማድሪድ በ54 ነጥብ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል። ዛሬና ነገ ምን ይፈጠራል? ባለፈው ሳምንት ሪያል ማድሪድ ነጥብ ለመጣል ተገዶ ነበረ። ዛሬና ነገስ ባርሴሎና አትሌቲኮ ማድሪድ፣ ሪያል ማድሪድ እንዴት ያለ ውጤት ይገጥማቸዋል? በዚህ ሳምንት በሚደረጉ ጨዋታዎች ሰበብ በደረጃ ሰንጠረዡ ላይ ምን አይነት ለውጥ ልናስተውል እንችላለን? ያጓጓል። ላሊጋው በጣም በጣም በጣም በሶስቱ ክለቦች የቀረበ ፉክክር የሚያጓጓ ስሜትን እየፈጠረ ነው የሚገኘው። በነገራችን ላይ የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ፣ የስፔን ፕሪሚየራ ሊጋ ወይም የሌሎቹ ሀገራት የሊግ ውድድሮች ወደ መጠናቀቁ እየተቃረበ ነው። ለምሳሌ የእንግሊዝ ፕሪሚየር ሊግን ብንወስድ፣ የደረጃ ሰንጠረዡን ማየት ነው፣ እያንዳንዱ ክለብ ስንት ጨዋታ እንደቀረው። ሊቨርፑል 28 ጨዋታ ተጫውቷል ማለት የውድድር ዓመቱን ለመጨረስ 10 ጨዋታ ነው የቀረው ሁለተኛ ደረጃ ላይ የተቀመጠውና በሊቨርፑል በ13 ነጥብ የሚበለጠው አርሰናል 27 ጨዋታዎችን ተጫውተዋል። 11 ጨዋታዎች ናቸው የቀሩት። ስለዚህ የተወሰኑ ክለቦች፣ ሁለት ክለቦች 28 28 ጨዋታ ተጫውተዋል፣ እነሱ 10 ጨዋታ ይቀራቸዋል። 18ቱ ክለቦች ደግሞ 11 11 ጨዋታ ይቀራቸዋል የውድድር ዓመታቸውን ለመጨረስ። ለዚህ ነው የእንግሊዝ ፕሪምየር ሊግ የዘንድሮ የውድድር ዓመት ወደ መጠናቀቁ ነው ማለታችን። ይሄ ወቅት ማለትም በመጋቢት እንደዚሁም በሚያዝያ የሚደረጉ የፕሪምየር ሊጉ ጨዋታዎች ደግሞ የፕሪምየር ሊጉን የውድድር ዓመት አጨራረስ ከእያንዳንዱ ክለብ አንጻር ለመወሰን በጣም ትልቅ ትርጉም፣ በጣም ትልቅ ፋይዳ አላቸው። መጋቢት ላይ ነን ያለ ነው፣ ሚያዝያ ላይ ነን ያለ ነው። ስለዚህ በፕሪምየር ሊጉ የሚደረጉ ጨዋታዎች ለእያንዳንዱ ክለብ ፋይዳ ያለው ትርጉም ያለው ከመሆኑ አንጻር ምን ይከሰታል፣ ምን ይሆናል የሚለውን የምናይበት ነው የሚሆነው። ይህንን ካነሳን ለምሳሌ በፕሪሚየር ሊጉ ዋንጫ ለማንሳት የሚፎካከሩ ክለቦች አሉ። ምንም እንኳን የነጥብ ልዩነቱ በጣም በዝቶ በጣም ሰፍቶ በሊቨርፑልና በአርሰናል መካከል 13 ነጥብ ልዩነት ቢኖርም ሊቨርፑል አንድ የበለጠ ጨዋታ ስለተጫወተ የነጥብ ልዩነቱ ከ13 ይልቅ 10 ሊሆን የሚችልበት እድል ያለ ቢሆንም ለአርሰናል ነገ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ ለሊቨርፑል ከሳውዝሃምተን ጋር የሚያደርጉት ጨዋታ በጣም ወሳኝ ነው። በጣም ፋይዳው ትልቅ ነው። በሌላ በኩል በዋንጫ ፉክክር ውስጥ ሁለቱ ክለቦች መካከል የነጥብ መራራቁ እየዘፋ እየሰፋ እየገዘፈ መጥቷል ብንልም ሌላ ደግሞ በ ፕሪምየር ሊጉ እስከ አምስተኛ ደረጃን ይዞ ማጠናቀቅ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ላይ ተሳታፊ የመሆን እድልን ይሰጣልና፣ እነማን ናቸው አንደኛ፣ ሁለተኛ፣ ሦስተኛ፣ አራተኛና አምስተኛ ደረጃን ይዘው የሚያጠናቅቁት የትኞቹ ክለቦች ናቸው የሚለውን ከመወሰን አንጻር ይሄም በጣም ትልቅ ትርጉም አለ፣ በጣም ትልቅ ፋይዳ አለ። ስለዚህ እያንዳንዱ ቀሪ ጨዋታ ዛሬ የሚደረገ እያንዳንዱ ቀሪ ጨዋታ ነገ የሚደረገው ለክለቦቹ በሙሉ ፋይዳው ትርጉሙ በጣም ትልቅ ነው ይህንን ፋይዳው ትልቅ የሆነውን ጨዋታ ሲያደርጉ ክለቦች ከዚህ በፊት ለምሳሌ 12ተኛ ጨዋታ ላይ 13ተኛ ጨዋታ ላይ ወይም 14ተኛና 15ተኛ ጨዋታ ላይ ለፐርፎርማንሳቸው በተጫዋቾች መካከል ስለሚኖር ቅንጅት ከማሰብ ጋር ተያይዘው ጊዜ የሚያጠፉትን ነገር በዚህ ወቅት ሊያደርጉት አይችሉም ወይም ሊያደርጉት አይገደዱም። አሁን ምንም ጥያቄ የለውም። እያንዳንዱን ጨዋታ እንዴት ፐርፎርም ማድረግን የሚለው ጉዳይ የመጀመሪያ ጥያቄያቸው አይደለም። የአሰልጣኛቸው ሐሳብ ገብቷቸዋል ወይስ አልገባቸውም? ተጫዋቾቹ መካከል የሚኖረው ቅንጅት የማና የማ የተሻለ ነው? እንደዚሁም ደግሞ ተጫዋቾቹ ሜዳ ላይ የተሰጣቸውን ታክቲካል ዲሲፕሊን ወይም ታክቲካል ፎርሜሽን በትክክል አፕላይ አድርገዋል። አላደረጉም ኤክስፔክትር ጎል ስንደን፣ እንደነዚህ ያሉ ጨዋታን ለመገምገም የአንድ ቡድንን የሜዳ ላይ እንቅስቃሴ ለመስፈር ለመለካት የምንጠቀምባቸው ነገሮች። አሁን ደጋፊዎችም ብዙ ቦታ አይሰጧቸውም። አሰልጣኝና ተጫዋቾችም ለእንደነዚህ ያለው ነገር ግድ ያላቸው ወይም ግድ የሚኖራቸው አይመስለኝም። ይልቁንም ማሸነፍ፣ ምክንያቱም ቅድም እንዳልነው ሊቨርፑል መሪነቱን ይበልጥ ለማጠናከር በቻለው ፍጥነት የፕሪምየር ሊጉን ዋንጫ አንስቶ ድል ማድረጉን ማረጋገጥ አርሰናል እስከ መጨረሻው አርቴታ እንደሚለው ሊቨርፑል ላይ የመድረስ እድል እስካለን ድረስ እንታገላለን ስላለ ነገ ከማንቸስተር ዩናይትድ ጋር የሚያደርገውን ጨዋታ ከዛም በኋላ በሚኖሩት ጨዋታዎች የሚያስመዘግበው ውጤት ሊቨርፑል ላይ ለመድረስ ከሚያደርገው ትንቅንቅ አንጻር የራሱ የሆነ ትርጉም፣ የራሱ የሆነ ፋይዳ ስላለው አርሰናል በዚሁ ስሜት ይጫወታል። ድል ወሳኝ ነገር ነው። ለማንቸስተር ሲቲ በዘንድሮ የውድድር ዓመት ከሊቨርፑል ጋር ያለው የነጥብ ልዩነት በጣም ሩቅ ነው። ከሀያ በላይ እየሆነ መጥቷል። ስለዚህ በዚህን ያህል የነጥብ ልዩነት ላይ የሚገኘው ማንቸስተር ሲቲ እንኳን አራተኛ ሆኖ መጨረስ አምስተኛ ሆኖ መጨረስ ስላለበት ሊዘናጋ እርግጠኛ ሆኜ ይህንን አደርጋለሁ ምናምን ሊል የሚችልበትን እድል አያገኝም። ስለሆነስ ማንቸስተር ሲቲም ስለማሸነፍ ይጨነቃል። ወደ ታች ዝቅ ስንል ዩሮፓ ሊግ ለመግባት ወደ ታች ዝቅ ስንል በእንግሊዝ ፕሪሚየር ሊግ ለመቆየት ብቻ እያንዳንዱ ቡድን በፕሪሚየር ሊጉ ከዚህ በኋላ በተለይ በመጋቢትና በሚያዚያ የሚያደርጋቸው ጨዋታዎች ትልቅ ትርጉም ያላቸው ትልቅ ፋይዳ ያላቸው ይበልጥ ለውጤት የሚጨነቁባቸው ነው። ውጤቱ እንዴት መጣ ለሚለው ነገር አሁን ክለቦችም ደጋፊዎችም ግዴለሾች ይመስሉኛል። በዋናነት ውጤቱ ይምጣ ወይ በፕሪሚየር ሊጉ የሚያቆየን ወይ የፕሪሚየር ሊጉን ዋንጫ እንድናሸንፍ የሚያደርገን ወይ ወደ አውሮፓ የውድድር መድረክ የሚያስገባን እያሉ ቦታ እየሰጡት የተለያየ ትርጉም እየሰጡት ይህንን የውድድር ዓመት በበላይነት ለማጠናቀቅ የሚሆን በፕሪሚየር ሊጉ ለመቆየት የሚያደርጉት ትንቅንቅ በውጤት የታጀበ እንደሆነ ብቻ ነው እንደ ድል የሚቆጠርላቸው። ትልቅ ትርጉምና ፋይዳም ይኖረዋል ተብሎ የሚታሰበው ከዚህ አንጻር ነው። ነገሮች የሚታዩት ከዚህ አንጻር ነው። ነገሮች የሚ የሚለኩት ለማለት ነው። ለምሳሌ ባለፈው የውድድር ዓመት በእንግሊዝ ፕሪምየር ሊግ ሚያዚያ ወር ላይ በሚያዚያ ወር ከነበሩት ሳምንታት መካከል በአንደኛው ሳምንት እንግዲህ ያለፈው የውድድር ዓመት የፕሪምየር ሊጉ ሻምፒዮን ማንቸስተር ሲቲ እንደነበረ እናስታውስ። መጀመረ ማንቸስተር ሲቲ ሻምፒዮን ከመሆኑ በፊት ግን በሚያዚያ ወር የሆነ ሳምንት ላይ ሊቨርፑልም አርሰናልም ከማንቸስተር ሲቲ በነጥብ ይበልጡ ነበረ ሚያዚያ ወር ላይ ሚያዚያ ወር ላይ ከማንቸስተር ሲቲ ይበልጡት የነበሩት ማንቸስተር ሲቲን በልጠው የውድድር አመቱን የመጨረስ የተሻለ ድል የነበራቸው አርሰናልና ሊቨርፑል በዛ ወቅት በአንድ ሳምንት ተሸነፉ። እነሱ በተሸነፉ ጊዜ ደግሞ ማንቸስተር ሲቲ አሸነፈ። ስለዚህ የማንቸስተር ሲቲ ማሸነፍ የእነሱ መሸነፍ በማንቸስተር ሲቲ የመሪነት ቦታቸው እንዲወሰድ የግድ ሆነ እና ማንቸስተር ሲቲ የደረጃ ሰንጠረዡን መራ። ከዛ በኋላ አልተሳሳተም። የውድድር ዓመቱ ሲያበቃ ማንቸስተር ሲቲ የፕሪምየር ሊጉ ሻምፒዮንን፣ አርሰናል ሁለተኛ ሆኖ ለመጨረስ ተገደደ። እንዲህ ያለ ዕድል ሊገኝ ይችላል አሁን ለአርሰናል አደለም እያልኩ ያለሁት፣ ሊቨርፑል ላይ ለመድረስ ለማንቸስተር ሲቲ ምነው እያልኩ ያለሁት። ማንቸስተር ሲቲ ቢሳሳት ማንቸስተር ሲቲ ለመብለጥ እና አምስተኛ ለመሆን፣ ማንቸስተር ሲቲ ለመብለጥ እና አራተኛ ለመሆን። እንዲህ እንዲህ ነው እያነሳን ያለን። ላለመውረድ በሚደረገው ትግል ውስጥ ያሉ ክለቦችም ቢሆኑ ኢፕስዊሽ ታውን፣ ሌስተር ሲቲ፣ ሳውዝሃምፕተን እነሱም ለምሳሌ ከወልቭስ ጋር ያላቸውን ርቀት ብንወስድ 18ኛ ደረጃ ያለው ኢፕስዊሽ ታውን ከወልቭስ የሚያንሰው በአምስት ነጥብ ነው። ኤኒቲንግ ካን ሃፕን ቢትዊን ዘም ኤኒቲንግ በእነሱ መካከል ያለው የአምስት ነጥብ ልዩነት ኤፕስዊች ታውንን ተስፋ የሚያስቆርጠው አይደለም። ሌስተር ሲቲን 17 ነጥብ አለው በጣም በተከታታይ እየተሸነፈ ሩድ ቫልኒስ ተሮ ጫና ውስጥ እየገባ ደጋፊዎች በክለቡ ባለቤቶችና አስተዳዳሪዎች ላይ ቅሬታና ተቃውሟቸውን እያሰሙ የሚገኙ ቢሆንም የሌስተር ሲቲ ደጋፊዎች በቀሪዎቹ 11 ጨዋታዎች ወልቭስ ላይ እንደር ሲሆን የሚል ተስፋ አላቸው። ይህንን ተስፋቸውን እውን ለማድረግ ቡድናቸው እንዴትም አድርጎ ብቻ ቢሆን ያሸንፍላቸው። በፐርፎርማንስ ወስ ባድ ምናምን የሚባል ነገር ከዚህ በኋላ የለም። ልክ በሩጫ አድርጋችሁ አስቡት ይላል፣ ለምሳሌ አንድ የእግር ኳስ ተንታይ ምንድነው የሚያስቀምጠው? በሩጫ አድርጋችሁ አስቡት፣ ይህ የመጨረሻው ዙራ አካባቢ ነን ያለ ነው። በዚህ የመጨረሻው ዙር አካባቢ የምታወጣው የመጨረሻው አቅም በተወዳዳሪዎች መካከል መበላለጥን እንደሚያመጣ በዚህ የፕሪሚየር ሊጉ የውድድር ዓመት ሊያበቃ ሚያ መጋቢትና ሚያዚያ ላይ ሆነን 11 እና 10 ጨዋታዎች እየቀሩ በቃ የመጨረሻው ስትሬች ላይ ነን ያለነው። በዚህ የመጨረሻው ዙር ላይ ክለቦች የሚያወጡት አቅም ድል እስካመጣ ድረስ ድሉ የሚመጣበት መንገድ ምንም ይሁን ምን ለደጋፊዎቻቸው ደስታ ሊፈጥር ይችላል። እንደ አስረኛው ሳምንት፣ እንደ ዘጠነኛው ሳምንት ከፐርፎርማንስ አንጻር አይገመገሙም ነው እያልን ያለ ነው። ስለዚህ ድል ወሳኝ ነው። ድል በጣም አስፈላጊ ነው። ለዛ ሲሉ ስህተት አልባ መሆን ይጠበቅባቸዋል። ይሄ ጫናን ያበረታል። ይሄ ጫናን የሚያበረታበት ዋናው ምክንያት ምንድን ነው? ልንወርድ ነው ወይ የሚል የደጋፊ ስጋት፣ ደጋፊ በሰቀቀን ውስጥ ሆኖ የሚያሳልፈው የውድድር ጊዜ አሰልጣኙ ላይ ቅድም ቫልኒሰሮ ላይ አልንኮ በጣም እኮ ከባድ ነው የእውነት ለመናገር ቫልኒሰሮ ምን እየተሰማው ነው? ቀሪዎቹን አስራ አንድ ጨዋታዎች የሌስተር ሲቲን ቡድን እየመራ ወደ ሜዳ የሚገባው ለቻምፒዮንስ ሊግ የመግባት ዕድል ያላቸው ለምሳሌ ማንቸስተር ሲቲን ቅድም እንደጠቀስ ነው። ኒውካስል ዩናይትድን ብንወስድ ኒውካስል አሁን ስድስተኛ ደረጃ ላይ ነው ያለ። ኒውካስል ዩናይትድ ስድስተኛ ሲሆን አርባ አራት ነጥብ አለው። አራተኛ ደረጃ ላይ ካለው ማን ሲቲ አርባ ሰባት ነጥብ ነው፣ በሶስት ነጥብ ነው የሚያንሰው። አምስተኛ ደረጃ ላይ ከተቀመጠው ቼልሲ ሁለት ነጥብ ብቻ ነው የሚያንሰው። በርንመ ሰባተኛ ነው። በርንመ ሰባተኛ ሲሆን 43 ነጥብ ነው ያለው። ስምንተኛ ደረጃ ላይ የተቀመጠው ብራይተንን ሆቭ ቫልቢየን 43 ነጥብ አለው። ፉላም 42 ነጥብ አለው። አስቶንቪላ 42 ነጥብ አለው። ስለዚህ አስረኛ ደረጃ ላይ በተቀመጠው አስቶንቪላ 42 ነጥብ ስላለው እና አምስተኛ ደረጃ ላይ በተቀመጠው ቼልሲ መካከል እኮ የአራት ነጥብ ነው ልዩነቱ። ስለዚህ ማንቸስተር ሲቲ፣ ቼልሲ፣ ኒውካስል ዩናይትድ፣ በርኒመዝ፣ ብራይተንን ሆቭ አልቢየን፣ ፉልሃም፣ እነዚህ ሁሉ ከሊቨርፑል ከአርሰናል ከኖቲንግሃም ፎረስት ቀጥሎ የአውሮፓ ቻምፒዮንስ ሊግ ላይ ተሳታፊ የመሆን እድል በእጃቸው ያለ ክለቦች ናቸው ነው። እንደዛ ነው ስለዚህ ከአንደኛ እስከ አስረኛ ደረጃ ላይ ያሉት ክለቦች የአውሮፓ ቻምፒዮንስ ሊግ ላይ ይገባሉ አይገቡም የሚለውን ገና ማየት ይፈልጋል። ኦፍኮርስ ሊቨርፑል ይገባል፣ ምንም ጥርጥር የለው። ማርሰናል ይገባል። ነገር ግን ኖቲንጋም ፎረስት ከማንቸስተር ሲቲ በአንድ ነጥብ ነው የሚበልጠው። ማንቸስተር ሲቲ ከቼልሲ በአንድ ነጥብ ነው የሚበልጠው። ቼልሲ ከኒውካስትል ዩናይትድና ከበርንመዝ ጋር ያለው ብልጫ በሁለትና ና በሶስት ነጥብ ነው። ከብራይተን ጋራም እንደዚህ በሶስት ነጥብ ነው። እንዲህ ስንል የነጥብ መጠጋጋቱ፣ እያንዳንዱ ክለብ ጉዳይ አለው። ይህንን ያለውን ጉዳይ በድል መጨረስ ወይም በስኬት ማጠናቀቅ የሚፈልገው ደግሞ ጨዋታን አሸንፎ ነው። ምንም ጥያቄ የለውም። ጨዋታን ካላሸነፍክ እነዚህ ሁሉ ህልሞች መና ይቀራሉ። ህልሞቻቸው መና እንዳይቀሩ ክለቦች ስህተት አልባ ቀሪ አስራ አንድ ጨዋታዎች ላይ መሆነው መገኘት አለባቸው። ስህተት አልባ መሆን አለባቸው። ስህተት መስራት አይፈቀድላቸውም። ይሄ እጅግ እጅግ በጣም ወሳኝ ነጥብ ነው ነው ይህን እንያዝ። ይህንን እንደ ዋና ሀሳብ እንያዘ ስለዚህ ክለቦች ምንድን ነው የሚያደርጉት? መርሳት የሌለብን ነገር ለምሳሌ ሀያ ሰባት ጨዋታ እስኪመጡ ድረስ ማንን የት ቦታ ላይ ማጫወት እንዳለባቸው ማንና ማንን ሲያጣምሩ የበለጠ ጥንካሬን እንደሚያገኙ የበለጠ ውጤታማ እንቅስቃሴን እንደሚያሳዩ፣ የአሰልጣኞቻቸው የጨዋታ ሀሳብ በአብዛኛው አሰልጣኙ ተጫዋቾቹ ምን እንዲያደርጉ ይፈልጋል። አሁን ሀያ ሰባት ጨዋታ ከተጫወተ ቡድን እንደነዚህ ያሉ ጥያቄዎችን አንጠይቅም ከአሁን በኋላ ምክንያቱም ኦልሬዲ ነው ወይ አውቀነዋላ ምን ምን ለምን እንጠይቃለን አርሰናል እንዴት ነው የሚያደረገው ማን ዩናይትድ እንዴት ነው የሚያደረገው ሊቨርፑል እንዴት ነው የሚያደረገው ኖቲንግሃም ፎረስት ምንድን ነው ምርጫ እናስቡ በርንመዝ ምንድን ነው ፍላጎቱ በደንብ አውቀናል ስለምናውቅ ነው ከዚህ በፊትም ስንነጋገርበት የነበረው ስለምናውቅ ነው ከዚህ በፊትም ሀሳቡን ስናነሳ የነበረው ስለዚህ እነዚህ እነዚህንም ነገሮች ከግምት ውስጥ ስናስገባ አሁን እንዲህ ያለው ጥያቄ የሚቀርብበት ጊዜ አይደለም። እያንዳንዱ ጨዋታ ግን የራሱ የሆነ ትርጉም እያንዳንዱ ጨዋታ ግን የራሱ የሆነ ፋይዳ አለው። ለዛ ነው ዛሬም ነገም የሚደረጉ ጨዋታዎችን የእውነት ለመናገር በተለየ ጉጉት የመከታተል ግዴታ ያለብን፣ ግን ደግሞ ከጨዋታ ጨዋታ ደግሞ ይለያል። ለምሳሌ ኖቲንግሃም ፎረስት ከማንቸስተር ሲቲ የሚያደርጉ ጨዋታ አሪፍ እንደሚሆን ምንም ጥርጥር የለውም። ሌላ ምሳሌ ነገ ከሚደረጉ ጨዋታዎች መካከል የቶተናም ሆትስፐርስ እና የበርንመዝ ጨዋታ። በርንመዝ ዘንድሮ ከትልልቆቹ ክለቦች ጋር ሲጫወት ካሳየው እንቅስቃሴ አንጻር ይህንን ጨዋታ ሳንጓጓ የምንጠብቀው ጨዋታ ሊሆን አይችልም። ግን ማንቸስተር ዩናይትድ እና አርሰናል እዚህ ሀገር ካላቸው ደጋፊ ብዛትም አንጻር የተለየውን ትኩረታችንን እንድንሰጠው ስለምንገደድ እዛ ላይ ትኩረት እናደርጋለን። በተደጋጋሚ መረጃዎችን ይዘን ወደ እናንተ መምጣታችንን እንቀጥላለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሽግር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለ ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለ ዓለም ትኖር።